ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? ዛሬ ለየት ያለ ቪዲዮ ይዘንላችሁ ቀርበናል። በጣም ደስ የሚል ቦታ ላይ ያለ ነው። በጣም ነው ደስ የሚለው ከምን በላይ ከምነግራችሁ በላይ ማለት ነው ይህ መዝናኛ ቦታ ደግሞ ደሞ ምግብ ቤቶች አሉ ማለት ነው። በጣም ደስ የሚለው ተዝናኑ።